ማበርስ ነው ባንከባበር ነው፣ ስድብ ነው ትልቅ ነገር፣ ብንከባበር ትለኛለሽ። ሁሉ ጊዜ ባለፈው ነገር ይሻለው። ጌም ስንጫወት ከአንቺ ጋር ሁሌ እኔ ላይ ነው ተጽዕኖ የምታሳድር። ለሌላው ጊዜ ሲሆን ሽንት ቤት ላይ ትተኛለሽ፣ በጫማው አልቀጣልሽም አትቀጭም፣ አትቀጭም። እኔ በቀደም በርበሬ አልጠጣሁልሽም? እማ እኔም ጠጥቻለሁ፣ እኔም ጠጥቻለሁ። ሁሉ ጊዜ ትከራከራለች፣ አታዳምጭም። ለዛ እኮ ነው የምልሽ ከልብሽ ስለማታዳምጪ ቅጣቱን አሰሚ። የማምላክን ስም ብያለሁ። አሁን ጌቡን እንጫወት። አልጫወትም፣ አልጫወትም፣ አልጫወትም። እንዴ ሁሉ ጊዜ እኔ ላይ ነው እንዴ ጉልበት የሚታየው ዝም ስለምለው። ምናገር እኮ አላቃተኝም እንዴ ይሁ ዲቦራም አንድ ያስጨርሺ። እኔ እግዚአብሔር ምስክሬ ነው ነው የምልሽ ሰዓቱ ሳይል ከቀጣለሁ አልከኝ አይደለ? ደሞ ቅጣቴን እኔ ነኝ ቅጣቱን ያመጣው እሷ አይደለችም እኔ ነኝ ቅጣቱን የተናገርኩትኝ። እንደውም ምን አለች? ስም ስላት ነው ባለፈው እኮ ተሳስቻለሁ ስል በቃ ባዮሽ ላይ ስም ታደርጊያለሽ፣ በሊጽ ሻወር ትገቢያለሽ፣ ሙሉ ፊትሽን በሊፕስቲክ ትለቀለቀያለሽ ነው አልኩት። ጭራሽ ፕሮፋይል እራሱ እኔ ፕሮፋይል እንዲህ እንዲህ አርጋለሁ መጀመሪያ ላይ ስናገር ስላት አልፈልግም። በቃ ስም እናረጋለን አልኩ እንዳውም እኔ አውርደሽ ላኪላት ለራሷ ስም ሆነ ፕሮፋይል ሆነም ያው ያው ነው እኮ፣ ምን ተለየ? ያልገባኝ ነገር ስም ሆነ ይሄ እኮ የሚያጣላ የሚያጨቃጭቅ አይደለም እኮ። የሚያጨቃጭቅ ነገር እኮ አይደለም። ኦኬ የሚያጨቃጭቅ አይደለምና አንዴ ልናገር። መጀመሪያ በቫዮ ተባለና ከዛ ቫዮ እኔ በእንትን ነው ምሽ ቫዮ አይሆንም እያልኩ አይደለም። አሁን አውቄዋለሁ ሳላቅ ለቤታዮ ቤታ ንግስት ናት ብዬ እንትን አደረኩት ለሰባት ቀን ገባሽ? እንደዛ አድርግ ያለው ነው ያልኩ። ከዛ ምን ተባለ? አንድ ሻወር ቆይ አንድ ሻወር በሊጥ ሁለት ሁለት ቻፕስቲክ ፊታችን ሶስት ፕሮፋይል ነው የተባለ። መጨረሻ ላይ ያልሽ መጀመሪያ አዳምጪኝ፣ መጀመሪያ ብለሻል ባዩ

ሁለቱም ተብሏል። አሁን አንቺ ፎቶም ተብሏል፣ ግን እሷ በባዮ ነው። ባዮ ፎቶ እንዲቀይር አልፈልግም። አንዴ መልሽልኝ። እኔ መቼም ሜናውን ሰናይን ፎቶ አውርጃ አላውቅም። አላወርድም፣ ላወርድም አልችልም እያልኩሽ እኮ ነው። እኔ ድፍን ህዝብ እየሰደብኩሽ ምን ሁሌ በደህና ሰዓት ጠጥተሻል። የተወጋውን ጠጥተሻል። ምን እያልኩ እንቃለድ የለ አንቺ። እኔም ባለፈው የሰደብሽን ስድብ ተፖስቶ የለ እበት ምናምን ብለሽ ሰድበሽኝ፣ እሱማ የአንቺ አይበልጥም። ምንድን ነው የተፖስተው? በሰላሙ ሰዓት ነው የምልሽ። ድሮ በተጣላን ሰ ዘፈን ከፍቼ በጨፈረን ሰዓት ከሳምንት በፊት እበት እኮ ብለሽኛል። ስቄ ነው ያለፍኩትኝ እንዴ። ጠጥተሻል ደግሞ ምን። ሁሌ ነው የምልሽ፣ ታውቂያለሽ። አዲስ ነገር አይልም። ዛሬ ፏ ብለሻል። ጠጥተሻል ምናምን በሰላም አይደለም እልሻለሁ። ምን ነው ዛሬ ታየሽ ትልቅ ነገር አድርገሽ ደግሞ እኔ ፕሮፋይልም ሆነ ቆይ ዲቦራ ፕሮፋይልም ሆነ ባዮም ሆነ ምን ይለየዋል እኮ እምልሽ፣ ምን ይለየዋል? አንድ እኮ ነው። ከሁለት አንዱ እናደርጋለን፣ እቀጣለሁ። እኔ እኮ አልኩሽ እኔ እኔ ያን ያልተባለ ነገር ነው ያልኩ እንጂ እኔ ፕሮፋይል እንደማትቀይር ለማትቀይር ፕሮፋይልም ግባ፣ ግባት፣ አለበለው እራሱ፣ ራሱ ከቤቴ እንዳልወልድክሽ እንደዛ ያልኩት እኔ ፕሮፋይል ልታደረኝ ያለም ግን ሀቅነቱ መጀመሪያ ቫዮ ተር ብለን ነበር ከዛ ቫዮ ተውነውና ቆያ እሺ ለናገር ቤታምኑነች ኦኬ ፕሮፋይል ብዬ ምን ሊሆን ይችላል እኮ ግን እኔ ፕሮፋይልን አልቀይ ባዮን ካስገባው ባዮ ነው አደርገው ለምን ፕሮፋይልን እናውሰና መቼም እንደማልቀይረው እኔ ያደለው ህዝቡም ያውቃል ስለማቅ አንቺ ፕሮፋይል መቀየር ከፈለች ትቀይር ያለች ባዮ ማረካረክ ካረጋያለች ሁለቱም አንድ አይነት ነገር ነው ከፕሮፋይላችን ነገር አይወጣም ገብቶሻል ከአካውንታችን አይወጣም ሁለቱም እኮ አንድ ነው እኮ ፎቶችንም ለአንድ ቀን አረኩኝ ለአንድ ቀንም ስምሽን ጻፍኩ ምን የሚለያየው ይሄ የሚካበድ ነገር አይደለም እሺ ብለሽ ተቀጭ ብለሽ ያንን ቀጣሉ ሁለተኛ ጌም እንጀምራለን ይሄ ያከራክርናል እንዴ ሁሌ እኔ ላይ በቃ በጌም ስንጫወት እኔ እግዚአብሔር ነው የምልሽ በቃ ሁሌ ቅጣት ላይ ትከራክርኛለሽ አታዳምጭም ኤኒዌይስ ላይክ ዝናር ቢግ አልፏል ጭቅጭቅ አልፈልግም በቃ አሁን በቃ፣ ትጫወት ትጫወት። አልጫወትም መቀጣት ንቀጣለው። አልጫወት አልፈልግም። ሁለተኛ አሁን አሁን እጽፍልሻለሁ። ደግሞ ነገር ፍርታ ምናምን ነው። ዋው አካውንት ዋርኒንጉ ተነሳለ። ይሁልሽ ዲቦራ ቼክ ታደርጊዋለሽ፣ ፕሮፋይሌ ላይ እንደቀየረን። በአማርኛ በእንግሊዝኛ ነው የምትፈልጊው? በምንድን ነው? ባለፈው ከህዊ ጋር ስትጨቃጨቁ ስለነበር እኔ ከእሷ ጋር ተጨቃጨቁ፣ ወዲያውኑ አድርጋ ስላነሳችው ነው። ችግር የለብኝም፣ አይደረግም።

ቆይ እዚህ ዲቦራ ራሱ አላናግራት። እኔ ያልኩሽ ስላነሳሽ ስላናነሳች አይደለም ያልኩሽ። እኔ ያልኩሽ በአማርኛ እና በእንግሊዝኛ ስለተጨቃጨቃች በምን ላድርግልሽ ነው ያልኩሽ። አጭር ነገር እኮ ነው የሚያጨቃጭ። እንዴት አዲያ አነሳች አላነሳች? ዛሬ ጤነኛ ነሽ? እየሰከርሽ ግን ዛሬ ጤነኛ ነሽ? ከአንቺ በላይ ምላስ አለኝ። አፌ መካፈት አርጌዋለሁ የቀየረውን የቀየረው ደሞ ነገ እንዳታለቅሽ። ያላረገችም አርግ ይልሻል። ይው እኔ ፍርታም አይደለሁም። አንቺ ነይ ልዩ ካሳ ከኔም ቢቦልክሻለሁ። አንቺ ደንቆሮ ልጆችሽን አሳድጊ፣ አባት የሌላቸው ልጆችሽን አሳድጊ። ጥንባታም ደግሞ ሜላት የእናት ምናም ብለሽ ምጽፊ፣ ደንቆሮ ባልቴት። እኔ እናሷ፣ ነገ እናወራለን። ግን እናንተ አታሽቃብጡ። እዚ ውስጥ አሽቃባጭ መደዴ ጥንባታ በዘር ደግሞ ይለጠፋል። ጥንቦች ከእሷ በላይ ደግሞ የሚያሽቃብጡት ናቸው የሚገርመው። ፋሚሊዎቻችሁን አመስግኑ በሉ። አሁን አሜኒዬ ቴንኪዩ፣ በጣም ነው አመሰግነው። እናቴ ቴንኪዩ ቴንኪዩ። እኔ እናት ማንንም አላመሰግንም። ቴንኪዩ እናቴ፣ የሰጣችሁኝ ማርግዬ ቴንኪዩ፣ አሜኒዬ ቴንኪዩ አበራ ቴንክ ዩ፣ አብና ዛርየ ቴንክ ዩ፣ ዳናይት አና አና ኪሮስ፣ ሁላችሁ ኦል ማይ ፋሚሊ ቴንክ ዩ። ከፎሎ ጀምራችሁ እኔ ወደ ሙድ ገብቼ ደና ደና በቃ ደና፣ ስሜቴ እየተነሳሳ የሚገርም ጌም እያጫወታችሁ። ዲቦራ ለምን አንድ ደቂቃ ሲቀረ እንዳቋረጥኩት እንገርሽ ማለት ነው፣ ማውራት አይቻልም ስላልሽ ያለው አንድ ደቂቃ ነው። ሰው ምንድ ነው ማድረግ ያለብኝ ላይ ቅጣቴ መቀጣት ነው። ገባሽ? አለብኝ ስለዚ ኮመንት ላይ ሁሌ ጌም ስንጫወት መጀመሪያ የጀመርንበት አይቆጠርም። እኔ ሰው እንዲወደኝ ይዞሽ ምናምን እንዲለኝ አላደርግም። እንደዚህ በቃ ምስኪን ምስኪን አልጫወትም። ረግጠሃለሁ፣ ትረገጣለሽ። እኔ ልሽ ያልኩት ምን መሰለሽ ዲቦራ፣ የመጀመሪያ ስኮር ስለማይቆጥ አታውሩ ብለሽ አፋችንን ይዘሽናል አይደል? ማድረግ ያለብኝ ምንድን ነው? አንድ ደቂቃውን በራሴ ሰዓት ቅጣቴን ተቀብዬ ማስረዳት አለብኝ። ስለዛ የመጀመሪያው አይቆጠርም፣ የተሻለ አይቆጠርም። የመጀመሪያ እኔ እኮ ለሁለተኛ ጌም እኮ ለመዘጋጀት እኮ ነው ያቋረጥኩት። በቃ አንድ ደቂቃ ስላለ በዛ ላውራ። ከዛ ቁጥሩ ዲቦራ ታዳያለሽ፣ ዲቦራ ታዳያለሽ ይላሉ። እካ ምንድን ነው የምታዳላው? የቀረው ምንድን ነው? አይቆጠርም። በቃ ታውቀዋለች፣ ዜድም ጠንቅቃ ታውቀዋለች እኮ ለቤታ ቢሰጣት እኮ ለዜድ ሞር ይሰጣታል።

ስለምን ታስመስሉ? አልልም፣ ውሸታሞች እዚህ ተሳደ፣ እዚህም ትክክል እዛም ትክክል፣ ውሸታሞች አስመሰኝ። ዜዶ ትግስትሽ ደስ ሲል፣ ወይ ተይባክሽ በት እኔም ለመወደድ እና ለማስመሰል ጸጥ ማለት ያውቃት የመሰለሽ ግን ጸጥ አላላችሁም እንደዛም ብልላችሁ ስለማታከብሩ አስመሳይ ስለሆናችሁ ማታም ታሁን እኔ እና እሷ ነገ እናወራለን፣ ግን የሚያሽቃብጡት ናቸው። እዚህ የሚገርመኝ አሽቃባጮች፣ እርር አሽሙር አቁሜ ላግጬ እንዳላችሁ የአሽሙር ነው። ስራሽንታቂ የሚያስቁኝ ለአንድ አንድ ይላሉ፣ እንዳልመውጥሽ እና እንዳለ ተጫወቱ የሚሉ እኮ ማለት አሁን ተጫወቱ ይላሉ አይደለ? አልጫወትም። አጫጫዎች ከዛ በኋላ እኮ ነው። አይ መጫወትማ አለባቸው አንድ

ሰሞኑን ስራ ጠፍቶላቸዋል። ሪከርድ የምታደርጉ ፖስቱ ሰሞኑን ሪከርድ የሚደረግ የለም፣ ወሬ የለም። ለቃቃሚ አንቺ የማርያም ልጅ ባየዎች ቁጥር አሳይሻለሁ። ይወርደር ቂጥላሽ ፎላርጉኝ ፎላርጉኝ ፎሎ ትንሽ ተረጋገጡ። ሰፈር ጸጥ ብሏል። አያችሁ፣ እንደዚህ ነው እኮ የማደርጋችሁ። በአንዴዎት ትሰበሰባላችሁ፣ በትንሹም በትልቁ ሞረኞች። አሁን በኋላ ትመጡ የለ ቤታ ቤታ ስንቆላቻችሁ፣ መሄጃ የለንም ከኩላ። ዛሬ እንዳው ምን ሰላም ማግኘት አልፈለግኩም። ሙልጭ ነው ማደርጋችሁ። በተናደርኩበት ነው የሚሄድባችሁ። ሳንሰደብ እንውጣያ። ውጪ፣ ውጪ። ለምን ገባች? ውጪ ውጭ እስኪ አንቺ ደጋፊዎች ምን እንዲያደርጉኝ እንደሆነ ያለው። እንዲያውም ሙልጭ አድርግሻለሁ ዛሬ በቤቴ ገብቼ እስኪ እንዲያው ምን እንደሚሆነው ያለው። እኔ እኮ እኔ እና እሷ እኮ ዛሬ እናወራለን። ላይክ እንደዋወላለን ምናምን፣ ግን የእናንተ ማሽቃበጥ ነው የሚገርመኝ። አንዳንዶቻችሁ ማንም ብዙም ክፉ የተናገረ የለም ላይክ አምስት ስድስት ኮመንት ነው። ግን አታሽቃብጡ ነው

እና ባህር አታሽ ቃብጥ ዮናስ ምን ፓስተር ነው ወይስ ሌላ ሰው? ተዋቸውም። ጋይስን የስኔ ነሰዋን ደን ስንደዋወል እነሱ ጥግ ነው እኮ የሚቀሩት። የቲክቶክን ነገር በምን ያውቁታል? አለቅላቂ አትገቢም ዜድ እ እና አለቅላቄ ስሚረዱ አሁን እኮ ማለት ነው ሊገባቸው ያልቻለው ነገር አለሽ። አረዱ ይኸው እኔ እና እሷ እግዚአብሔር እናወራለን፣ ስንቴ እኮ እንጨቃጨቃለን። እነሱ ግን አሁን የማሽቃ በእኔም በኩል በእሷም በኩል ያሉት እንዳታሽቃ። አሁን የእኔ ልጆች አይሻ በጣም ስርዓት ያላቸው ናቸው። አይሳደቡ አይሰድቧት። ምክንያቱም ጠንቅቀው ያውቃሉ፣ እኔ እና እሷ እንደምናወራው ያውቃሉ። ግን የእሷን የሚከተሉ ግን አሽቃባጭ አለቅላቄ ስታለቀልቁ ጥግ ነው የምቀሩት። አንድ እስኪ አንድ የኔ ልጆች አንድ ፕሮፋይል ያደረገ አንድ ክፉ ነገር አይናገሩም። ማምላክ አግድም አደጉላ ገና ብቻሽን ህዝብ ነሽ እኮ ልርገጥሽ። እንደም ሰው አጥቻለሁ ዛሬ። ብሩክቲ ነይ ልርገጥሽ። አንቺ አህያ ቤተ ክርስቲያን ነጠላ ለብሰሽ ነገር ስር ምን ትሰሪያለሽ? ነይ ግቢና ተረገጭ ጥንባታ። እኔ ደግሞ አንድ ሰው ለምን አላይም? ምናግባ እናንተን በለላት

ዛሬ ዛሬ ዛሬ ስሚ ማርያምን ነው የምልሽ። ዩቲዩብ የሚያልገባሁት ከጠዋት ጀምሮ በሆነ ነገር ተለክፌ ነው ነገር ለአሽቃባጭ አልወድም፣ ልወድም አታሽቃብጥ። ሲያምር እኔ ማርዬ፣ ላጋባልሻ፣ ላይነጋ አይመሽ አግቢው። እንደውም ትመሳሰላላችሁ። አይመሳሰሉም። ቆይ ቤት ተለቀሰች ብለሽ ፖስት ተሽኛል፣ ለፎሎ ብለሽ ለምን አትጋቡ? ማሪ፣ እንደ ሀሳብ አብራችሁ ትሄዳላችሁ። የው ሚስት አግኝ ባልሽ፣ የው ሚስት አግኝቼ ለሃለው። ለኔ ጌታ ባለፈው ፈልግልኝ ስትል የነበረ ለምን አትጋቡም? ክፍያው ወጪ በኔው። እሺ ጎ በዚህኔ ማራግቢ አጪ ዘሬ እንዳመጪ ነፍሲ ማር፣ ሞት አይ፣ ሰው እረፍ፣ በሞት አትቀድዱ። ስታፕ ስታፕ፣ እኔ ባለ እያፈላለግኩላችሁ ነው። አረ ነፍሲ ማር አትበሉ። ወረ በመድን ያለ እናንተ ሰዎች ይውረዴት እንደሚያቀሳስሩኝ። አዎ፣ እኔ ከሁሉም ሰው ጋር ነው ማሪ የምናከሰው ችግር አለ ከሁሉም ሰው ጋር ንክስ ከሁሉም ሰው ጋር የምናከ ሰው። እንዲህ ብላችሁ በእናንተ ቤት አሳቃችሁ ሞታቸዋል። ሰው ሳይነካኝ አልነካም፣ ሳይደርስብኝ አልደርስም። ለእውነታ ቀጥ ብዬ እጋፈጥሻለሁ። አንቺ እንድትወጂም ብዬ አላስመስልም። ጨዋጨዋ አልጫወትም፣ እረግጥሻለሁ። ምክንያቱም ሄጃ የለሽም። ትመጫለሽ፣ ቤት ታዬ የእኔ ማርት ያለሽ፣ ትደበር ያለሽ፣ አለቀ። አሁን ስድብ ተሳደብ፣ ካየክ አሁን ቀዘንክ። መልኳ ነገር በጣም ቆንጆ ናት። አማሬ ይህ ሰውዬ ባለቤት ሚስቱ ናት ዛሪማ ዲቦራ። ትናንትና ምን ስልሽ ነበር? ከማን ጋ ልጣላ ስልሽ ነበር አይደለ? በቃ ዛሬ እንደው ሰው ፈልጌ መቀጣቀጥ ነው የምፈልገው። ለምን ቲክቶክ ፀጥ ይላል? አየሻውን፣ ልክ ትንሽ ነገር ሲመጣ አምስት ሺህ ሰው ብቃ። እንዲህ ነው ሰው የምትሰበስቢው እኮ፣ ይሄ ነው ። ዛሬ ምን ሆነሻል? ነገር አምሮኛል። በጠዋት በጠዋት ዩቲዩብ የሚያልገባው ቲክቶክ የሚያልገባው በሆነ ሰው ተለክፊ ነው በጠዋት። ትናንትና ያልኩሽ ነገር የለም ሆረ፣ በጠዋት ተለክፌ ያለው ማምላክን ለዛ ነው። እና እንኳን ነገረኛው ደግሞ ያምርብኛል፣ ያምርብኛል ጥንባታ ነገረኛ ቦን ያምርብ አባሽ አገባሽ ጥርሳ ጥርሳም ገባጣ ግን ነገረኛ ምትመስ አንቺ ነሽ። ደግሞ የሀብታም ልጅ ያልኩ መስሎ ነገረኛ አንቺ ነ ነገረኛ አሉባልታ ምታወሪ ሰብልዬ ዛሬ ወሬ ልንገርሽ። እንትን አኮ ከባሏ ተፋታች፣ ሰማሽ አይደለም እያልሽ ወሬ የምታቀቢ ነው የምትመስል። አቀባይ ለቅላቂ፣ መማር መታለች መሚ ወሬ ትታችሁ ቃል የምትጽፎን ሰብስክራይብ አድርጓት፣ እንዲቦራ ወሬ ተው፣ እስኪ ሰብስክራይብ አድርጉኝ። ነ እናንተ ዩ ቤታላርገው እንደ ዩቲዩቤን እዚህ ጋር ወሬው እኔ ሰድብልሻለሁ። ዝም ብዬ አጀ ቆይ፣ ዜድ ላምጣት እና እንጣላ እና እንሰብሰብ። ነይ አንቺ፣ ነይ እርር እያልሽ ነይ፣ ግቢ አንቺ ከብት

ዲቦራስ ችና ሶጫት እና ተጫዋች እኮ ማን እንደሚወጣ አላሳይ። በስድስት ቦሎ አንተ አንተ ወሬት ተሰብስክራይብ አድርግ። ወደ ጥንቆላ እንገባለን። አይ ዛሬ ቀኔ ተረብሻል። እስኪ እኔ እኮ እኔ እኮ አሁን እኮ በማያገባይ ነው እኮ እግዚአብሔር። እኔ እኮ ሁሌ አሁን ዲቦራ ለምን ስትሰዳደብ ያትሁኝ ምን አለ ተሰዳድበሽ ተይባል አልኩሽኝ። አሁን አንቺ እንድትተዩ ብዬ ነው። ጌምን እንጫወት ምናምን ብዬ አጀንዳ ለማስረሳት እንጂ ገስት ጌም አቁም ያለው አልጫወትም ብዬ ነበር። ማርያምን፣ ገስት ጌም የሚባል አልጫወትም ብዬ በዛች በንትን በዛች ሴትዮ አቁም ያለው ግን፣ እቺ ስትጣላ ነው እንድትተው ብዬ እኔ እንሳቅ እንጫወት ገስት ጌም ያልኩትኝ። ይኸው አሁን ነገር መጣብኝ። ምን አገባኝ? ተሳደቢ፣ ስደቢያት ያት ዲቦራ፣ ዝም በሏት አውቀው ነው እየሰደበችሽ ነው የሚሏት አቤት፣ የመልኳ ነገር! እስቲ እንትን አድርጉኝ፣ ሰብስክራይብ አድርጉኝ አሁን በእናታችሁ።